የኤርትራን አደገኛ ሴራ ያጋለጠው የሱዳን ተንታኝና በምስራቅ አፍሪካ ያንዣበበው የኢትዮ ኤርትራ ውጥረት። መቼም ምስራቅ አፍሪካ ላይ የማይነገር ጉድ፣ የማይሰማ ታሪክ የለም። በኢትዮጵያ የውስጥ ጉዳይ ጣልቃ በመግባት የምትታወቀው ኤርትራ ከወደ ሱዳን የወጣባት ጉድ ደግሞ አነጋጋሪ ሆኗል። ከሰሞኑ ባንድ ሚዲያ ጋር ቆይታ ያደረጉት የሱዳን ምሁርና ተንታኝ የምስራቅ አፍሪካ ሀገራትን አፍ ያስከፈተ እጅግ አነጋጋሪ መረጃ አውጥተዋል። እንደሚታወቀው ደግሞ ከሰሞኑ ኤርትራና ኢትዮጵያ ሰጣ ገባ ውስጥ ገብተው እንደነበረም ይታወቃል። ለመሆኑም እኚህ የሱዳን ምሁርና ተንታኝ ኤርትራን በተመለከተ ያወጡት አነጋጋሪ መረጃ ምንድን ነው? በትንታኔያችን የምንመለከት ይሆናል። ውድ የሁሉ ዴሊ ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችን ቆያል። በቅድሚያ ለቻላችን አዲስ ከሆናችሁ እንደዚህ አይነት አዳዲስ ወቅታዊ ትኩስ መረጃዎች እንዲደርሶት ቻላችን፣ ሰብስክራይብ፣ ቪዲዮ ላይክ ማድረግ ቤተሰቡን ይወዳጁ። ያል ወደ መረጃው እናሸጋግራችሁም ስለ ኢትዮጵያ ሲናገሩ ቢውሉ የማይደክማቸው የግብጽ ሚዲያዎች ዛሬም በኢትዮጵያ ጉዳይ ላይ ሲተነትኑና ሲናገሩ ነው የሚውሉት። ታዲያም ከግብጽ ሚዲያዎች መካከል በአንዱ ላይ የቀረቡት የሱዳን ምሁርና ተንታኝ ከጋዜጠኛው አንድ ጥያቄ ይቀርብላቸዋል። ግብጽ ከኤርትራ ጋር ያላት ግንኙነት ምን ይመስላል? አሊያም በአጠቃላይ በምስራቅ አፍሪካ ያሉ ሀገራት ያላቸውን ዲፕሎማሲያዊ ግንኙነት እንዴት ይመለከቱታል? የሚለውን ጥያቄ ያቀርብላቸዋል። ይህን ነው እኚህ ሰው የኤርትራን ቅምጥነት ያጋለጠ መረጃ የዘረገፉት። የመጀመሪያው አሉ ተንታኙ፣ የመጀመሪያው ነገር ሱዳንና ኢትዮጵያን ብንመለከት ብዙ ጊዜ መግባባትና መናበብ ያለበት መልካም ግንኙነት አላቸው ብዬ አምናለሁ። ሱዳንና የኤርትራ ጉዳይ ግን ያዝ ለቀቅ የበዛበት ቋሚ ያልሆነና ውዝግብ የበዛበት መሆኑን ያነሳሉ። ያም ብቻም ሳይሆን ግብፅ ከሱዳን ጋራ ዲፕሎማሲያዊ ግንኙነት በመፍጠር በኢትዮጵያ ጉዳይ ላይም ተመሳሳይ አቋም እንዲያራምዱ እስከ ማድረግ የደረሰ አካሄድ እንዳለም ይናገራሉ። ነገር ግን ደግሞ ደግሞ በሌላ አቅጣጫ ይመጡና ሱዳንን በኤርትራ በኩል ያስቀምጣሉ። ይህም እጅግ አደገኛና ኤርትራን የግብጽ ቅምጽ ሆኖም በግልጽ የሚያሳይ እውነት ነው። ሱዳንን የመጫወቻ ካርዳቸው ያደረጉት ግብፃውያን ኤርትራን ደግሞ በምስራቅ አፍሪካ ለሚፈልጉት አላማና ግብ ማሳኪያ አድርገው እየተጠቀሙባት ነው። ኤርትራ ደግሞ ይህንን ወዳዋለች። በተለይም ደግሞ ኢትዮጵያን ለማጥቃትና ና በየጊዜው በኢትዮጵያ ውስጥ ጉዳይ እየገባች ለማተራመስ ጥረት ታደርጋለች። ይህም የካይሮ ፈረስነቷን ያጋለጠ እውነት ነው ሲሉም እጅግ አስገራሚ ምላሽ ለጋዜጠኛው ሰጥተዋል። ጋዜጠኛው ይቀጥለና ግብጽ እና ሱዳን እኮ መልካም የሚባል ዲፕሎማሲያዊ ግንኙነት እንዳላቸው ነው የሚነገረው። በየጊዜያቱ ይገናኛሉ፣ ይወያያሉ በጋራ መግለጫ አውጥተው ያውቃሉ? በማለት ጥያቄውን ያስከትላል። ይህንን የሱዳኑ ተንታኝ ይቀበለውና ከሩቅ የምንመለከተው ነገር በሙሉ እውነት ነው ማለት አይደለም። በየጊዜው የሚገናኙት ነገር በሙሉ ለእይታ ብቻ የቀረበ የውሸት የዲፕሎማሲ ክስረት የታየበት ግንኙነት ነው። ምክንያቱም ደግሞ ኤርትራ ሱዳንን ለመጣል ሱዳንን በኢኮኖሚና በወታደራዊ ለማዳከም ከግብጽ ጋራ በጋራ እንደሚሰሩም ታውቃለች። ነገር ግን ግንኙነቱን ሳታቋርጥ ለታይታ ያክል ቀጥላለች። ግብጽ በየምክንያቱ ወደ ሱዳን ስለተጓዘች ብቻ የማይፈታ እጅግ ውስብስብና በሴራ የተጠላለፈ ግንኙነት አለ። በግብጾች ዘንድ የሱዳን ልማት፣ የሱዳን ሰላምና ደህንነት እንደሚያሳስባቸው እጅግ በአማሮ ቃላትና በመግለጫ ጋጋታ ሲናገሩ ይደመጣሉ። ግን ሁሉንም ነገር ውሸት የሚያደርግ ድርጊት ኤርትራን ተጠቅመው ይፈጽማሉ። እኔን የሚገርመኝ ደግሞ የኤርትራ ጉዳይ ነው። ኤርትራ ለምን የካይሮ ፈረስ አልያም ደግሞ ቅምጦና መቅረቷን እንደወደደችው በፍጹም ሊገባኝ አልቻለም? ይላሉ። እናም ሱዳንና ግብጽ በኤርትራ አጉል ተግባር ምክንያት ጥሩ የሚባል ግንኙነት አላቸው ማለት አይቻልም። አሁን ሱዳን ከግብጽ ጋር ኤርትራ ከኢትዮጵያና ከግብጽ ጋር ያላቸው ግንኙነት የተበላሸና መልካም ያልሆነ ግንኙነት ነው። ለዚህ ሁላ መንስኤ ደግሞ ራሷን ለግብጽ አሳልፋ የሸጠችው ኤርትራ ናት። እናም ኢትዮጵያና ኤርትራ በዚህ መንገድ ከቀጠሉ እጅግ አስከፊ ወደሚባል ጦርነት ሊሻገሩ እንደሚችሉ የሰሞኑ ሁኔታዎች ማሳያ ናቸው። ወደ ኤርትራና ሱዳን ስንመለከት ደግሞ ለተወሰኑ ጊዜያት የተቀዛቀዘ ግንኙነት ነበር የነበራቸው። ምክንያቱም ደግሞ የኢሳያስ አስተዳደር ኤርትራን ከሁሉም ነገር ነጥሎና በራሷ ግዛት ስለሆነ የሚገዛት ከሁሉም ነገር የተገፋች ሀገር ሆናለች። እናም ኤርትራ ብቻዋን ተነጥላ ነው ያለችው። ልብ በል ይቺ ሀገር ከኢትዮጵያ ጋር ተጋጅታለች። ከጅቡቲ ጋራም ለረዥም ዓመታት በማይታረጉ ጸብ ውስጥ ቆይተው እርቅ ቢፈጽሙም ዳግም አገርሽቶባታል። ከየመንና ከሱዳን ጋራም በተመሳሳይ ሁኔታ ግጭት ውስጥ ነው ያለችው። በአጠቃላይ ኤርትራ ያልተጋጨችውን ሀገር ማግኘት በእጅጉ ይከብዳል። ለምን ከተባለ ደግሞ በግብጽ ቋንቋ ኤርትራ የግብጽ መገልገያ ስለሆነች ነው። ኤርትራ የራሷ የሆነ አቋም የሌላት ይልቁንስ ራሷን ለዘመናዊ ባርነት አሳልፋ የሸጠች ናት። ኤርትራ ግብጽ አጥፍ ያለቻትን ለማጥፋት አድርግ ያለቻትን ለማድረግ ሁልጊዜም ዝግጁ ናት። ለዚህ ነው ከኢትዮጵያም ሆነ ከሌሎች ጎረቤት ሀገራት ጋር ሰላም መሆን ያልቻለችው፣ በማለት በጠነከሩ የትችት ቃላት ሀሳባቸውን ከሰነዘሩ በኋላ ኤርትራ ግብጾች እንዲገለገሉባት ራሷን አስቀድማ የአዘጋጀች ሀገር መሆኗን ይገልጻሉ። በቃ ምን ልስራላችሁ? ምንስ ትፈልጋላችሁ? ስትፈልጋላችሁ ብላ ትእዛዝ እስኪሰጣት ትጠብቃለች። ከዚያም ተልእኮ ሲመጣላት ያለአንዳች ማንገር ሀገር ትፈጽማለች። እንግዲህ ኤርትራና ድብቅ ሴራዋ ይሄ ነው በማለት የኢሳያስ አስተዳደርን አደገኛ የሴራ ፖለቲካ አደባባይ ላይ አውጥተው አስጥተውታል። እንግዲህ ኤርትራና የሴራ መንገዷ ይህን ይመስላል። እንደሚታወሰው ደግሞ ከሰሞኑ ኤርትራና ኢትዮጵያ ከፍተኛ መፋጠጥ ውስጥ መግባታቸውን ተከትሎ የኤርትራ መንግስት መግለጫ አውጥቶ ነበር። ኤርትራ በኢትዮጵያ ላይ የወታደራዊ ትንኮሳ ድርጊቶች እንዳልፈጸመች በመግለጽ ባወጣችው መግለጫ አስተባብላለች። ይልቁኑ በቀጠና ውጥረት የሰፈነው ኢትዮጵያ በዲፕሎማሲ ወይንም በወታደራዊ ኃይል ወደ ማግኘት አለብኝ በማለት የከፈተችው ዘመቻ ነው በማለት ኤርትራ ከሳለች። ኤርትራ ይህንን ያለችው የአሜሪካ የሕግ መወሰኛ ምክር ቤት ቋሚ ኮሚቴ ከሰሞኑ በአፍሪካ ቀንድ ወቅታዊ ሁኔታዎች ዙሪያ ባካሄደው መድረክ ላይ ነው ይህንን ምላሽ የሰጠችው። ይህም የሁለቱ ሀገሮች ግንኙነት መላላት አሁን ላይ የበለጠ ተባብሶ ደግሞ የጦርነት ስጋት መሆን የጀመረ ይመስላል። በተለይ በቅርብ የቀድሞ የኢትዮጵያ ፕሬዚዳንት ዶክተር ሙላቱ ተሾመ በአልጄዝራ ላይ ኤርትራን የቀጠናው በጥባጭ ናት ብለው ሌላ ዙር ግጭት በአካባቢው ከመቀስቀሱ በፊት ዓለም አቀፉ ማህበረሰብ ያስታግሳት የሚል ጽሁፍ ሀተታ ማስነበባቸውን ተከትሎ በኤርትራና በኢትዮጵያ መካከል አዲስ ጦርነት እያንዣበበ ነው የሚል መላምት ጎልቶ መሰማት ቀጥሏል። የኤርትራ የማስታወቂያ ሚኒስቴር የማነ ገብረ መስቀል ለዚህ ጽሁፍ ከሰጡት ፈጣን ምላሽ በተጨማሪ በተለያዩ አጋጣሚዎች የኤርትራ ባለስልጣናት ኢትዮጵያን ማውገዛቸውን ሲቀጥሉ ታይተዋል። ኤርትራ ድሃ ሀገር ናት። ቀጠናችን ካለበት ውስብስብ ጂኦ ፖለቲካዊ ፍላጎት አንጻር የኤርትራ መንግስት የራሱን ህዝቦች ሳይሆን የሌሎች ሀገራቶችን ፍላጎት የሚያስፈጽም መንግስት ነው። ይህ በዚህ የሚቀጥል ከሆነ ደግሞ የአካባቢያችን ችግር የሚቀጥል ይሆናል። ኢትዮጵያ የባህር በር ቢኖራት አይጎዱም። ኢትዮጵያ የባህር በር ቢኖራት በሰላምና በጉርብትና ቢኖሩ የሚጠቀሙት ብዙ ነው። እንቁላል ዶሮ፣ ወይም ደግሞ ጤፍ መለዋወጥ ብቻ አይደለም ነገሩ፣ የሰጠው መቀበል ጉዳይ ነው። ከነሱ የባህር በር እንደምን የሚፈልገው ሁሉ እኛም መስጠት የምንችለው ብዙ የተፈጥሮ ጸጋ አለን። ይጠቀሙ፣ ኤርትራውያን በዚያ አይጎዱም፣ ይጠቀማሉ እንጂ። ይህ ሁኔታ ደግሞ እንዳይፈጠር የሚፈልጉ ብዙ ኃይሎች አሉ። አሁን ካለንበት ችግር በጋራ ልንወጣ ይገባል፣ በጋራ ልለማ ይገባል የሚለው እሳቤ በኢትዮጵያውያን ፖለቲከኞች ዘንድ ሲነሳም ኤርትራ ግን ይሄንን ፈጽሞም አትቀበልም። ከዚህ ይልቅ ከኢትዮጵያ ጋራ ማብቂያ ወደሌለበት ጦርነት ማምራት ትፈልጋለች። ኢትዮጵያ መንግስት ከቅርብ ጊዜ ወዲህ በከፍተኛ ባለስልጣናት ደረጃ ኤርትራ የቀጠናው ጠባጫሪ ናት ሲል መክሰሱ ተደጋግሟል። ኤርትራ በኢትዮጵያ የውስጥ ጉዳይ ጣልቃ መግባቷን በመቀጠል አማጽያንን ትደግፋለች። ኢትዮጵያ የባርበር ጉዳይን ማንሳት ከጀመረች ወዲህ የበለጠ የተጋጋለ የሁለቱ ሀገሮች ግንኙነት አሁን ደግሞ ወደ ዳግም ጦርነት ሊገቡ ነው የሚል ግምቶች የተሰጡበት ነው። የኤርትራና የኢትዮጵያ እንደገና ወደ ጦርነት መግባት በዋነኝነት አሰብ ወደብን ያማከለ ሊሆን ይችላል የሚል ግምት እንዲፈጠር አድርጓል። ኤርትራና ኢትዮጵያ እንደ ባድሜ ባሉ መሬቶች ይገባኛል ያደረጉት የቀድሞ ጦርነት ቁስል ዛሬ ድረስ ያልሻረና ቁስሉም ያልተፈወሰ መሆኑም ይነገራል። ይህ ሁኔታ ጨርሶ መፍትሄ ሳያገኝ ወደ እንደገና ጦርነት በአሰብ ጉዳይ ከተገባ ሊከሰት የሚችለው ቀውስና አደጋ ደግሞ በርካቶችን እያሰጋ ይገኛል። ውድ የተከበራችሁ የሁሉ ዴይሊ ቤተሰቦች የዛሬው ዝግጅታችን ይሄን ይመስል ነበር። ባረስናችሁ መረጃ እንደተደስታችሁበትና ስለዚህ የኤርትራ አደገኛ ሴራ ያጋለጠው የሱዳን ተንታኝና በምስራቅ አፍሪካ ያንዣበበው የኢትዮ ኤርትራ ውጥረት በቂ መረጃ እንዳገኛችሁበት እናምናለን። የዛሬውን አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ደግሞ እናንተን ይጠቅማሉ ብለን ያሰምናቸውን መረጃዎች ይዘን እንቀርባለን። ላይግ ላይክ ቻናሉን ሰብስክራይብ በማድረግ የደውል ምልክቱ መጫኖን እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩም።